ፀጉር ቤት ነበረኝ። የወንዶች ፀጉር ቤት። እሺ። እና ሰው ቀጥሬ ነው የምንሰራው። እና ሀራም ነው የሱ ብር አሉ። እንዴት ይታያል? አይጠፍቅም በደንብ። እና እኔን ያስጠይቀኛል? ከመስጂድ መከልከል ይኖርብኛል? እህትሽ ጋር ከተፈራረስ አንድ አስር ዓመት የተፈራረስኩበት እሷ ትንሽ ትሄር ምናምን ትሰራለች ወደ ጠንቋይ ጊዜ ሄደች ማለት ነው። ላላ ላ- በጣም አሁን እየተደበቀ ቁርአን እንዲቀሩ ልጆቿን ምናምን እንትን ልጆቹ ጥሩ ላይ ነው ያሉት፣ ግን አባትዬው ይቆጣል። ልጆቹን እንዳይሄዱ መስጊድ እንዳይሰግዱ ምናምን እንዳይጾሙ ይከለክላል። እሷም ታበረታታ ላይ ተዉ፣ አባታቸው ይቆጣል፣ አትጾሙ፣ አትስገዱ ትላለች። ቤተሰቦቹ እንዳሉ እስላም ናቸው። ሺያዳ ታዘኝ ሰው የለም መስጊድም መስጊድም ህጄ ሻዳ ላስቁ ታዲያ እንዴት ሰለምሽ? ሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላ እዝነቻና ሰላም ፍቅር ጤና በያላችሁም ብዳን በርሎ በላችሁም ላይ ሰይ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥ ምርጥና አዳዲስ መረጃዎችን እየቀርቢያለው እዛም ቪዲዮች እንመለከታለን። ለዚ ዩቲዩብ ቻናል አዲሶ ናችሁ ግን ሰብስክራይብ እያረጋችሁ ቤተሰቡኑ ነባሮችን የቻናል ሞሞቹላችንን ቪዲዮ በላይ ትጀምረዋለን። ለኢስላሞ ቻናል ክመሰት የለም ቀጥታ ወደዛሬ ቪዲዮ

ያአላህ ያገባችሁ እኮ አይባልም። ሙስሊም ሴት እኮ ክርስቲያን አገባች ተብሎ አይወራም። ጋብቻ አይባልም ይሄ። እና ከሱ አምስት ልጅ ወለደች። አሁን በራሷ ፍቃድ ነው እንትን ያለችው። አዎ። እና አሁን ረመዳን ትጾማለች። የሱ ልጅ አይባሉም ነሱ። እሱ አባታቸው አይደለም። እሷ በዝሙት የወለደቻቸው ልጆች ነው የሚባሉባት እሱ ደግሞ አባት አይባልም። ለልጆች ለልጆቹ አባት አይባልም አይባልም። በሐላል አልወሰዳትማ በሐራም ነው እንትን ያላት። አዎ በእነዚህ በመንግስት በምናምን ሰማንያ በሚሉት ነው ያረጉት። እና ጾሟም አይሆንም ማለት ነው። አረ ምን ዋጋ አለው እንግዲህ፣ ላትከፍር ትችላለች። ውስጧን ምንነቷን አናውቅም አናውቅም። አልከፈርኩም ትለናለች። ለኛ ትሰግዳለች። እሰግዳለሁ ትላለች ትሰግዳለች ግን፣ አለባበሷ ስትሄድ ያው ቀሚስ አያስለብሳት። አረ አይደለም፣ አለባበሳ አይደለም፣ ከአለባበስ ያለፈ እህዳለች እኮ እሷማ ልጅ እየወለደች ምንም ምን የለብኝም ብላ ምን ስህተት እንደሆነ አታውቅም። ይሄ የሰራችው ስህተት እንደ ሃይማኖቱ የማይፈቀድ መሆኑን አታውቅም እንዴ? ታውቃለች እንጂ ያው ዶ አርጉልኝ፣ እንደ ሻሃዳ እንዲይዝልኝ ዶ አርጉልኝ ትላለች። ግን ያው እኛ ገና በአንድ ገና ስትጀምር እባክሽ ተለያይ ተለያይ ስንላት እምቢ አለች። ይኸው አምስት ድረስ ደረሰች። ኧረ መጀመሪያ መጀመሩ ነው አደጋው እኮ እንጂ ከገቡበት በኋላ ከፋር ነው። ገብቶ ገብቶ መለየት በጣም ይከብዳል። ሴት በተለይ ከባድ ነው፣ ይከብዳል። አዎ እሱም ያው ሰዓት ማያዝ አልቻለም። ያ ረብ አላህ ይመልስላት፣ አላህ ይመልስላት፣ አላህ ይለያይ ስታት። አሁንም ቢሆን ወትወታችሁን አትተዉ። ትዳራቸው ትክክለኛ ትዳር አይደለም ሰማይ ምድር ሊያናጋ የሚችል ያለ ሕግ የተጣሰበት ትዳር ነውና ጥንቃቄ መደረግ አለበት። አሁን እሱ ቤት ውስጥ የገዛውን ምግብ መብላት የሆነ እናንተ ናችሁ። እኛ አሁን እሷ ጋር ብንሄድ እናንተ ማበረታታት ነው የሚሆነው። እናንተ እሷን በዚህ መልኩ ማበረታታት ተገቢ አይደለም። እንዴት በየትኛው መልኩ እየሄዳችሁ የጎበኛችሁ እሀት እንኳን አደረሰች ለኢድ እያላችሁ ለምን ማበረታታት ጥሩ ነው ያለሽው፣ መሰተ መሰረታዊ ችግር አይደለም ያለብሽ፣ ትንሽ ጥቃቅን ስህተት ነው ብሎ ችላ እንድትለው ያደርጋታልና፣ እኔ እኔ እንደ ስላት እንዲህ አይነት ወዴ እንዳታነሱብኝ ዱአርጉልኝ እንጂ እንዴ እንድትሉኝ አልፈልግም እኮ። አትፈልግማ፣ ሞራሏ እንዲነካ አትፈልግም። እሷ ጥሩ ትዳር ይዣለሁ ብላ ነው የምታስበው፣ ግን አላህ ጋር ጥሩ ትዳር አይደለም ይሄ። አላህ ያስተካክላት። እንግዲህ እናው አዎ፣ እናንተም ቢሆን ትንሽ እርዷት። እናንተ ጣት አለባት እናንተ አይኛ ምንም በጣም እኛ አሁን እየተደበቅን ቁርኣን እንዲቀሩ ልጆቿን ምናምን እንትን ልጆቹ ጥሩ ላይ ነው ያሉት፣ ግን አባት ልጅ ይቆጣል። ልጆቹን እንዳይሄዱ፣ መስጊድ እንዳይሰግዱ፣ ምናምን እንዳይጾሙ ተለተላል። እሷም ታበረታታ ላይ ተው አባታችሁ ይቆጣል፣ አትጾሙ አትስገዱ ትላለች። አዎ ለዚያ አልፋለች፣ ወደዚያ ሄዳለች፣ ድንበሩን አልፈዋለች። አላህ ይመልሳት፣ አላህ ያስተካክልላችሁ እንጂ ነው እዚያ ያለ ወንድ ቢሆን በተለያየ መልኩ ሊቀይር ይችላል፣ ሊተዋት ይችላል፣ እሱ ሊቀጥልም ይችላል። ወንድ ሆኖ ክርስቲያን ሴት ቢያገባ እንደው ጥሩ አይደለም እንላለን እንጂ ክልክል ነው የሚል ህግ የለውም። ጥሩ አይደለም ግን ማግባቱ በፈለገ ጊዜ ደግሞ ካልተመለሰች ሊተው ሁሉ ይችላል ወንድ። እውነት ነው ሴት አትችልም። እውነት ነው። ጀዛኩሙላህ ኸይር። ነዓም። አስሰላሙ ዐለይኩም ወረህመቱላህ ወበረካቱ። ወዐለይኩም ሰላም ወረህመቱላህ ወበረካቱ። ጥያቄ ነበረች። መርሃባ መጀመሪያ ላይ ሌላ እምነት ተከታይ ነበር። ከዛን በትዳር ምክንያት ወደ እስላም እምነት ገባ። ከዛን ቤተሰቦቹ እንዳሉ እስላም ናቸው። ሻሃዳ ተዘኝ ሰው የለም። መስጊድም መስጊድም ህጄ ሻሃዳ ላስኩ። ታዲያ እንዴት ሰለምሽ? እኔ በቃ እንደዚሁ እየኖርኩ እያለ በቃ አንድ ቀን ቁጭ ብዬ ይሄ ራሴ ሊሆን ቁጭ ብዬ ያዳመጥኩት ይሄ በቃ እንዲሁ ትናለኝ። ከዛን መስገድ አለብኝ ብዬ ወደ ሰላት ገባሁ። በቃ እንዲሁ እየሰገድኩ ነው፣ መስጊድም እየሄድኩ ነው። ይሄ ነገር እንዴት ይታያል? ሱማ ሰው እኮ ማንም ራሱ ነው እኮ የሚሰልመው። የግድ ሰው መጥቶ እስልምናን ተቀበል ብሎት ሻሃዳ ካመነ እምነቱን ከተቀበለ በዚያው ነው እኮ መቀበል ያለበት። ግን አንቺ ባልሽ ሙስሊም ከሆነ ቤተሰቡ ሙስሊም ከሆኑ ልትሰልሚ ስትፈልጊ ልሰልም ፈልጊ ያለውና የሚደረገውን ንገሩኝ ለምን አላልሻቸውም? ተቋረጠ አይ የሰማ ነው እዚህ ሁለት እያስተጋባ ነው። እንደዛም አላልኩም። በቃ እኔ ብዙ ወደ አስር አመት ነው የኖርኩት። አንድም ሰው አንድ ሰው እንዲህ እንዲሁኝ እንደዛ ሁኝ ስገጂ ምንም ያለኝ ሰው የለም። እኔ ሶስት ልጆች ወልጃለሁ። ቤተሰቦቼ ሌላ እምነት ውስጥ ናቸው። እነሱ ጋር ሲሄድ ከእነሱ ጋር ነው ምን የሚለው ከዛም በቃ ወስኜ ራሴ እነዚህ ሰዎች ስለ እኔ ህይወት በቃ ምንም አልተጨነቁም ብዬ ውስጤን አሳምኜ ገባሁበት። አልሐምዱሊላህ ትልቅ ነገር ነው ያደረግሽው። አላህ ወፍቆሻል። አንቺ ምን ቸገረሽ? ሻሃዳ ለራስሽ ታረጊያለሽ። አሁን ከአላህ ከአላህ ሌላ ሌላ አምላክ እንደሌለ ታውቂያለሽ ሙሐመድ የአላህ መልእክተኛ መሆናቸውን ዒሳም የአላህ መልእክተኛ መሆናቸውን ሌላውንም የእስላምን አካል እየሰራሽ ባለሽበት ምንም ችግር የለብሽም እኮ። አላህ ስብሓንሁ ወተዓላ ጽናቱን ሰጥቶሽ ልጆችሽን በእስላም አሳድገሽ ጀነት ከሚገቡ ሰዎች አላህ ያድርግሽ እንሻ አላ ናም ሰላሙ አለይኩም ወረሕመቱላ ወበረካቱ። ጥያቄ ለምጠይቅ ነበር። እሺ። ጸጉር ቤት ነበረኝ፣ የወንዶች ጸጉር ቤት። እሺ። እና ሰው ቀጥሬ ነው የምንሰራው። እና ሀራም ነው የእሱ ብር አሉ። እንዴት ይታያል? የጸጉር መቁረጥ ሀራም ነው ፋሽኑ ምኑ መቁረጥ ሀራም ነው አሉ። ጸጉር ቤት ማለት እኔ አልሰራም፣ ያው ሰው ቀጥሬ ነው ጸጉር ቤት። የወንዶችም የሴቶችም ጸጉር ቤት የተፈቀደ የስራ አይነት አለው፣ የተከለከለ የስራ አይነት አለው። የተከለከለውን እንዳይሰራ ማድረግ ጥሩ ነው። ሴትም ብትሆን የሴት ፀጉር ቤትን ብትከፍቺ አንዷ ለባሏ የምትሰራለች አንዷ ደግሞ ሌላ ነገር ተሰርታ ልትወጣ የምትችል ሴትን መሞሸርና መስራት የተከለከለ ነው። ስለዚህ ይሄ የተደባለቀ ስራ የሚሰራበት ስራ ሁሉንም መተው ሳይሆን የተከለከለውን ለይቶ መስራት መቻል ያስፈልጋል እንጂ ከዚያ ሌላ የለም። የወንድ ፀጉር ምናልባት በጣም አደገኛው ጺም ላጩ ብለው ወንዶች ሊሆኑ ይችላሉ። ሌላም ሌላም እንግዲህ ያው እየባሰ ከሄደ አገሩ ምናልባት ይህን ያህል አልደረሰም ብለን እንጠብቃለን እንጂ አንዳንድ ጊዜ ወንዶቹ ራሳቸውን ራሳቸው መላጨት ያለባቸውን አካላቸውን መላጨት ሳይችሉ ሲቀሩ እንደዚህ አጽዱልን ብለው ሊጠይቁ ይችላሉ። እና በእንዲህ ያለ ነገር ላይ እንዳትሳተፉ እንዳይሳተፍ ቢሮውን መንገር ነው። ያንን የሚሰራው ሰው ደግሞ ሐላል እና ሐራምን የሚለይ ሰው ካደረግሽ ምንም ችግር የለውም። ሐራምነት የለውም። አይደለም፣ የእሱ ብር ሐራም ነው ነው የሚሉት ሰው የሚለኝ፣ አሁን ያልኩሽ አልገባሽም። ሐላል እና ሐራም አለው ራሱ። ስራው ሐላሉን የሚሰራ ከሆነ ችግር የለውም። ጸጉር የላጨይ ብዬ መጥቼ ጸጉር ቢላጨይ ምን ችግር አለው? ጽሜ የላጨይ ካልኩት ግን አይሆንም። የፋሽኑ ነገርም የተጠላ ነው። ይህን ያህል እንደዚህ ሐራም ነው ብሎ የሚያስወግድ ባይሆንም ፋሽኖቹ የሚደረጉት የተጠሉ ናቸው። በይበልጥ አድራጊው ነው የሚጠየቀው። ባረከላሁ ፊ። ሰላሙ አለይኩም ወረሐመቱላሂ ወበረካቱ። ሰላሙ አለይኩም

እዛ የተነሳ እኔም ከቤተሰብ እየራሱ ነው የምኖረው። እንደገና ወደ እናቴም ጋር እራሱ ብዙ ጊዜ አጣልሳኛለች። ብዙ ያላደረገችው ነገር የለም። ከቤተሰብ እንድትጣላም በቃ እኔ ጋር ባላት ነገር በጣም በጥሩ ነገርም አታይም እና ይህ ነገር እንደት ይታያል ልቀርባት ፈልጌ አሁንም በቃ እሺ ትሰራብኛለች። በቃ ሚ ውስጤ ብዙም አላመነም። እንደገና ብስ ብልና ደግሞ ህንህል መፈራረስ ሰራም እንደሆነ አውቃለሁ። አይ እሷ ጠይቃሽ አታቂም። ለምንድን ነው ምን ሆነሽ ነው የጠፋሽ አትልሽም። ይህንም በቃ በፊትም በቃ በጣም ሁኔታውን ያነባት ምንም ጥሩ ስለ ምግባር የላትም። እናትም ጋር በቃ ለማጣላት ብዙ ድርገ እናትም ጋር ብዙ ጊዜ ያለ ተኑራለች። ያው እናት ሀቅ ከባድ ስለሆነብኝ እናቴ ጋር ብቻ ነገሮችን ሁሉ ጊዜ ግን ብያሳልፍ እናቴ ጋር አልሰላም ነኝ። እሷ ጋር ግን አንተ መልሼ ለመቅረብ በቃ የነገር አሰርሶች ከቤት ተሰብ ራሱ ወይንም አሪኬ ነው ይኖርት ያለሁት። እንደገና ጊዜው ከፋ ደም ደሞ እንደዚህ ነው ተሽከር ሰላም የለውም። አዎ መቼስ ማንም ሰው የመጀመሪያው መብቱ ወይም ህቁቁ የራሱን ሐቅ መጠበቅ ነው። ለራስሽ ጉዳት ታመጣብኛለሽ ብለሽ እርግጠኛ ይሆንሽባት ከ150 በላይ ፐርሰንት የምትጠረጥሪው ችግር ካለ አለመቅረቡ ነው የሚመረጠው። ግን ምን ያህል እርግጠኛ ነች? በዚህ ጥርጣሬ ዝም ብሎ ሰው በጥርጣሬና በሀሜት አሉ ቧልታ በሚወራው ብቻ አምኖ እንዲህ ነው ድግምተኛ ነው፣ ይደግምብኛል፣ ያደርግብኛል፣ ታደርግብኛለች በሚል ራሱን ያራርቃል። ሸይጣን በዚህ ጉዳይ ላይ ትልቅ ይሰራል። ስለዚህ ምናልባት ጥርጣሬ ላይ ብቻ ሁነሽ ባልሆነ እርግጠኛ ባልተደረገ ላይ ካልሆነ ነው እንጂ እርግጠኛ በሆነ ነገርማ በተለይ እሷ ደግሞ ራሷን አርማ ሕይወቷን አስተካክላ ወደ ኢስላም ያልመጣች ከሆነች ጉዳት ልታደርስብሽ ስጋት ባለሽ ለምን አልቀረብሽም የሚል የትኛው መመሪያ የለም። አሁን ያው በቃ ብዙ ጊዜ በቃ ሰዎች ስለሚያቁ ስጣውስን ነገር በቃ ትመስሳተኛ አንቺ ነሽ እያሉ እናቴ ከጊዜ በኋላ ከሰዎች ስራምቅ በኋላ ትምስነቴ እየተጠጠደች ነገር ነው ተፈታች። እሷ ጋር ግን ያው በቃ አስር አመታችን እንድቀርባት በቃ ውስጤ ሰላም ምን የለውም። አሁንም እሷ ወደ ጠንቋይ ጋር ምናምን በቃ የሆነ እንትን ስላላ በጣም በቃ ውስጤ ሰላም አጣ። በሸሪያውም ደግሞ ይኛል መኮራርፍ። እንዴት እሷን ማሳመን አልቻላችሁም? ቤተሰቡ እንዳለ እንዴት ዝም አላት? እንደዚህ ያለ መጥፎ ላይ እንዳለች አንቺ ብቻ ነሽ የምታውቂው። ቤተሰቡ አያውቅም። ማንም ሰው አያውቅም። ባለቤቴ ብቻ ለምድማ ጋር እንደዚህ ሆነ

በቃ በፊትም እንደዚህ የሆነ ልታረግ ምናምን ትኩሌት ማምነው ሰው ነግሮኛል። እንጃንቺ ባይንሽ አላየሽም፣ እጅሽ ያሽው ነገር የለሽም። እኔ እንደዚህ ነው ብላ ያው አንድ መጥፎ ነገር መጥፎ ሲሰራ፣ ለማንኛውም እንደው ለጥቃቅን ወስዋስዎች ብለሽ እርግጠኛ ላልሆንሽበት ብለሽ እህትን ያህል ልታጫ አይገባሽም። ግን ስጋቱ በጣም አሸንፎሽ በስጋት ላይ የሚያስገባሽ ሁኖ፣ ነገ አንድ ነገር ቢከሰት በዚህ ጉዳይ ላይ ሊሆን ይችላል ብለሽ የምታስብና የምትሰጊ ከሆነ ውስጥሽን ሰላም አድርገሽ ከእሷ ለጊዜው ራቅ ብሎ ህይወቷ እስከምታስተካከል ድረስ መጠበቅ የግድ ነው። ምክንያቱም አንቺ እዚያ ገብተሽ የዲኒሽን ጉዳይ ራሱ የሚጎዳ ነገር እንዳትመጭም ያሰጋልና ማለት ነው። ጠይብ ጀዛኪላሁ ኸይር። ውዱእ ሲደረግ ማለት ነው። ለምሳሌ ጠቅላላ ውዱእ ካረፍ በኋላ በካልሲ ከሆንኩኝ በውሃ አድርጌ እንትን ዝም ብዬ ካልሲን ሳላወልቅ ማበስ እችላለሁ ወይ? ውዱእ ሲደረግ ማለት ነው። አዎ ካልሲና ጫማ ላይ ማበስ ያው ይቻላል። የሚቻለው ግን ሸርጦች አሉት። በዋነኝነት ካልሲውም ሆነ ወይ ጫማው የገባው በጡሃራ ላይ ውዱ አድርገሽ ከሆነ ማለት ነው። ለምሳሌ ሱቢ ተነስተሽ ውዱ አድርገሽ እግርሽንም አጥበሽ ካልሲ አደረግሽ፣ ከዚያ በኋላ አዱሃ ላይ ውዱ ብታደርጊ ሌላውን የውዱ አካልሽን ካጠብሽ በኋላ ካልሲ ላይ ማበስ ትችያለሽ። ካልሲ ላይ እንዴት ነው የምታበሽው? ውሃ ፈሰስ ታደርግና እጅሽ ላይ ረገፍ አድርገሽው ሁለቶችን እጆችሽን እንደዚህ ሁለቱ እግሮችሽ በጀርባቸው ላይ እንደዚህ ማምጣት፣ ይሄ አበሽ ማን ነው። ሙሉ ውስጡን ማበስ አይደለም። ላው ላይ ለምሳሌ እንደዚህ ቢሆን ጫማው ወይ ካልሲው እንደዚህ ማበስ ማለት ነው፣ ከላይ ከጣቶች እጅ ጣቶችሽን እግር ጣቶችሽ ላይ አድርገሽ እንደዚህ ወደ ላይ ወደ በትሽ ስትመጪ ካልሲ እስከሚደርስበት ድረስ ከደረሽ በቃ አበሽ ይባላል በዚህ ማድረግ ይቻላል እስከ መቼ ድረስ በሰፈር እስካልሆንሽ ድረስ ለአንድ ቀን ነው የሚፈቀደው ለምሳሌ ከሱብሂ እስከ ሱብሂ ትቼያለሽ ማለት ነው አብዛኝ ጊዜ ስንተኛ ካልሲ ስለምናወልቅ ከሱብሂ እስከ እሻ ድረስ ከዚህ አነሊስ ስትነሺ ውዷሽን አርገሽ ለካልሴሽን ሱቢል አያደረግሽ ውዶ በፈታሽበት ጊዜ ስለሆነ የሚቆጠረው እስከዚያ ሊሆን ይችላል ማለት ነው። ባረከ ላሁ ፊክ ናም። ሰላሙ አለይኩም ወረህመቱላህ። ትንሽ አይ፣ ብዙም አይጠብቅም እና መስጊድ መስጊድ እና ጥያቄው ምን ላይ ነው? በጣም በደንብ ና እኔን ያስጠይቀኛል። ከመስጂድ መከልከል ይኖርብኛል። አዎ አባ ብሎ ማስቀረት የግድ ይላል። ለምን መሰለሽ፣ ለራሱ ውዱ አለመጠበቁ አይደለም ችግሩ፣ ለራሱ ንጽሕናውን ስለማይጠብቅ የሌሎችን መስገጃ መስጂዱን ሊያቆሽሽ ይችላል ማለት ነው። ያን ያህል ጥንቃቄ የማያደርግ ከሆነ ማለት ነው። ይሄዳል እሱማ። አትሄድ አትሄድ ብሎ አሳምኖ እንዲህ ነው ብሎ ማስቀረት ካልሆነ በስተቀር ዝም ብለሽ እንደ ዘበኛ ቆመሽ እኮ እሱን አትጠብቅም። ወጥቶ መመለስ ይችላል ማለት ነው አይደል? በእጃ ዙር ወጥቶ ይገባል። ከሰዎቹ ጋር ሲያወራ ደህና ነው ግን በቃ ጠኋራ አይጠብቅም። ስለሚያመው ጠኋራ አይጠብቅም። እና እዚህ ላይ ደግሞ ሰው አስሄድ ብዬ ተለክለዋለሁ በብዛት ግን ይወጣል። አንዳንዴም ደግሞ ሌላ ሀገር ላይ ለማንኛውም መጠበቅ አለበት። አሁን ሲሄድ ልብሱ ምን ሽንት ሊያመልጠው ይችላል ብለሽ ታስቢያለሽ? ከወጣ በኋላ ውዶ አደርጋለሁ ካለ ተነካክቶ ረጣጥቦ ሊገባ ይችላል ብለሽ ትፈሪያለሽ? አዎ ከባድ ነው። እሱ ደግሞ የበለጠ ሞራሉ ይነካል። መስጅድ አትሄድ ያማሃል ታበላሽ አለ ያለው መስጅድ ሰዎች ያውቃሉ። መስጊድ ያሉ ሰዎች አላህ ይድረስለት፣ አእምሮውን አላህ ይጠብቀው። ምክንያቱም ይህንን ምክንያት አድርጎ እሱን ደግሞ መመልከልከል ምን ሁኜ ነው? ሌላ ነገር ነው የሚያመጣው እንዳይሄድ ለማድረግ መሞከር፣ ዝም ብሎች ማሳመን፣ በተለያዩ ዘዴ እየጠበ እየፈለግሽ እንዳይሄድ ማድረግ ነው። ከሄደ ደግሞ ጥንቃቄ ማድረግ እንዳለበት መንገድ ያስፈልጋል። እያወቀ እንዳያጠፋ ነው እንጂ ካላወቀ ምንም ማድረግ አይቻልም። ወረሕመቱላሂ ወበረካቱህ

አንዳንድ ደግሞ እንግዲህ ያው ይሄ እንዲህ ያሉ ወስዋሶች አሉ። ያደረግሽውን ነገር አላደረክም ብሎ ሊወሰ የሚችል አንድ ቀን ሁለት ቀን ከሆነ እንዳላደረግሽ ቆጥረሽ ጆሮ ባለማበስ ውዱእ አይበላሽም። አልኡዙናን የሚነ ራእስ ነው። ራስ ሲታበስ አብሮ ነው የሚታበሰው፣ ለብቻ ውሃም አይደረግለትም ራስሽን እንዳበሽ እንደዚህ ጸጉርሽን፣ ነው ጀሮሽን ታብሳለሽ። አብረሽ ባታረጊውም ሱና ስለሆነ ባላደርገውስ ብለሽ ማለፍ ከቻልሽ ወስዋሱ ላይመጣ ይችላል። ወአለይኩም ሰላም ወረሐመቱላህ።